በአማራ ክልል በተያዙ በጀት ዓመት ባለፉት ዘጠኝ ወራት የክልሉን የኢንቨስትመንት እንቅስቃሴ ለማሳደግ ነው ጥረት ሲደረግ ነበረ። ከአንድ ሺህ በላይ ባለሀብቶች የተለያዩ ፕሮጀክቶችን አቅርበው የኢንቨስትመንት ፈቃድ እንደወሰዱ ነው የተገለጸው። ወደ ክልላችን እየመጡ ያሉ የባለሀብቶች ቁጥር መሻሻል አሳይቷል። በዘጠኝ ወር ውስጥ አንድ ሺህ ስምንት መቶ ዘጠና ስምንት የሚሆኑ የተሻለ የፋይናንስ አቅም ያላቸው ባለሀብቶች ወደ ክልላችን መጥተዋል። እነኚህ ፕሮጀክቶች ከ ሁለት መቶ ስልሳ ዘጠኝ ቢሊዮን ብር በላይ የሚደረስ ካፒታል አስመዘግበዋል። ወደ ስራ ሲገቡ ደግሞ ከ334 ሺህ በላይ ለሚሆኑ ወጣቶች የስራ እድል የመፍጠር አቅም ያላቸውን ፕሮጀክቶች ወደ ክልላቸው ለማሳብ ጥረት ተደርጓል። በክልሉ በጎንደርና አካባቢ ያለውን ምቹ የኢንቨስትመንት አማራጭ በመጠቀም ባለሀብቶች ወደ ስራ እንዲገቡ ይጠበቃል። በዘጠኝ ወራት ውስጥም የተለያዩ ባለሀብቶችን ማስተናገድ እንደተቻለ ነው የተመላከተው። በዚህ ዘጠኝ ወር ውስጥ 181 ባለሀብቶች ወደ ስራ ገብተዋል። እነዚህ ባለሀብቶች እነዚህ ፕሮጀክቶች ሙሉ በሙሉ ከዓመታት በኋላ ወደ ስራ ሲገቡ ሰባ አምስት ቢሊየን ካፒታል ያስመዘገቡ ናቸው። በተጨማሪም ወደ ስራ ሲገቡና ምርት ማምረት ሲጀምሩ ወደ አርባ አንድ ሺ በላይ የዜጎች የስራ እድል መፍጠር የሚችሉ ፕሮጀክቶች ናቸው። ወደ ከስድስት ነጥብ አራት ቢሊየን ብር በላይ ያስመዘገቡ ወደ ሀምሳ አንድ የሚሆኑ ባለሀብቶች ወደ ዞናችን የኢንቨስትመንት ፈቃድ ለማውጣት መጥተዋል። እነሱም በአግባቡ የተስተናገዱበት ሁኔታ ነው ያለው። በጎንደር ከተማ በተለያዩ ምክንያት ወደ ማምረት ያልገቡ ባለሀብቶች ያሉባቸው ችግሮች ተፈተው ወደ ስራ እንዲገቡ ተደርጓል። የአባይ ጋርመንትም ባለፉት ዘጠኝ ወራት የተለያዩ ምርቶችን ነው ማምረት እንደቻለ የገለጸውም እንግዲህ በምርት በኩል በነበረን በባለፈው የግማሽ ዓመት አፈጻጸም ኦልሞስት 7 ፐርሰንት በላይ የምርት አፈጻጸም ፈጽመናል። የተለያዩ ፋብሪካዎች በባለ ሀብቶች መገንባታቸውን ተከትሎ በዘርፉ የሚሰሩ ባለሙያዎች የቴክኖሎጂ አቅማቸው እየተጠናከረ መምጣቱን ነው የሚናገሩት። በጣም ንማላቅም የነበረ እንደ አዲስ አሁን ግን ከመጣው ጀምር ሁለት አመት ኦልሞስት ሶስት ዓመት ሊሞላኝ ነው። ይህን ማሽን ማንቀሳቅሰው እኔ ነኝ። በዚህ ማሽን እውቀት ብዙ ስላለኝ አመሰግናለሁ። ሌላ ቦታም እንኳ ልቀጠርን ምቀጠር ሰው ነኝ። ባለፉት ዘጠኝ ወራት ከ27ሺ ሄክታር መሬት በላይ ከሶስተኛ ወገን ነጻ በማድረግ ለባለ ሀብቶቹ ለማስተላለፍ ጥረት ተደርጓል። ከዚህ ውስጥ ከ7000 7 በላይ የሚሆኑትን ለባለ ሀብቶቹ ማስረከብ ተችሏል። አምራች ኢንዱስትሪዎቹ የተለያዩ ምርቶች ማምረታቸውን ተከትሎ የውጭ ምንዛሬ ማግኘት እንደተቻለ ነው የተገለጸው። 585 የሚሆኑ አምራች ኢንዱስትሪዎቹ ከ640 ሚሊዮን ዶላር በላይ ለውጭ ምንዛሬ ወጣ የነበረውን እሱን የማስቀረት ስራ ተሰርቷል። ይሄ ከክልላችን አኳያ ሲወሰድ ከፍተኛ የሆነ ስኬት ነው ተብሎ ይወሰዳል። ሌላኛው የውጭ ምንዛሬ ግኝት የማሳደግ ነው። ወደ 41 የሚደርሱ አምራች ኢንዱስትሪዎችና ስምንት የሆርቲካልቸር ኢንቨስትመንት ፕሮጀክቶቹ በድምሩ 51 የሚሆኑት ከ139 ሚሊዮን ዶላር በላይ የውጭ ምንዛሬ ማስገኘት ይችለዋል። ይሄ ከባለፈው አፈጻጸማቸው አኳያ ሲወሰድ ከፍተኛ የሆነ ለውጥ አለበት ብሎ መውሰድ ይቻላል። ከአንድ ቢሊዮን በላይ ለዘርፉ የስራ ማስኬጃ ብድር እንዲገኝ ማድረግ ተችሏል። በዚህ መሰረት የዘይትም የብረታብረትም የዘይት ሁለት ፋብሪካዎች ወደ ስራ ገብተዋል። የብረታብረት ኢንዱስትሪ አንድ ወደ ስራ ገብተዋል። በአጠቃላይ ወደ በዚህ ዘጠኝ ወር ውስጥ ስምንት ትልልቅ ኢንዱስትሪዎችን በከተማ ደረጃ ወደ ስራ ማስገባት ችለናል።